ቁስልህ እንዳለካ ነው እኮ እንደዚህ የተቀመጥኩት። ብሮ ተነስ፣ የታሸገው ይቀርታምሪ ምንም የምርህን ነው። ምን ሆነሻል? ብዙ ሰው ተወግቷል ብሎኛል። ጭንቅላት ምንም አልተመታም እግዚአብሔር ተሸክምሽ ነው። ልትምልሽ ተወቅቷል ብለውኛል እኮ ነው ምን ልጅ ደህና ራስን ወ ይኔ ልትገልልኝ ነው እእ እግረናን ሰው እንዳልሰብርግ አንተ የምር ብዙ ሰው ነው የደወለልኝ እኮ እኔ ራሴ ተጠራጥሬ እኮ ነው። በቃ ለማንኛውም እዛ ጋር ከሚላን ነው ደህና እንደሆነ እንድታዩ ስለፈለግኩ ነው። በጣም ብዙ ሰው እየተጨነቀ ነው። አንተ የተወጋህ ነው የመሰላቸው። ምን እንደተፈጠረ አላውቅም። ብሩኬ ተወግቷል የሚል ወሬ ብቻ ሁሉም ጋር እየተደረሰ ነው።

አልነሳም። የት እንዳለ አላውቅም። እየውልህ እሺ ይሆናል። ኧረ ፋንታ ስነ ስርዓት አወዛገብኩህ። አውቄ እኮ ነው፣ ግን እራስን ተጠራጠርከው እኮ እኔ እያወራሁ እኮ። ለማንኛውም ግን የውፍ ምረ ስብሀናላ ሰውና ክፋቱ የዛሬው ደግሞ ብርኬተው ተሉለው የሚያሰራጩ ሰዎች ተገኝተዋል። ሰበር የሚያሳዝን ዜና ብርኬ ለጥላት የምር ክፋይን ከሀያ የሚየቀብራባይና ትውልድ በጣም ይገርማል ግን ሰው የዚህን ያክል ክፋት ምን ብናል ሀይሚዬ፣ በሚያሳዝን ቪዲዮ የምር ርዕሱን አይቼ በጣም ነው የተነገረኩት። አያድገው እና እኛ ሌላ ነገር እያሰብን እንደዚህ የሚያስቡት ሰዎች የቅናት መንፈስ የታወጋኝ ብሩኬ ትናንትና መጣ። አዲስ ነገሮች ይኖራሉ። ሰሞኑን ስላለን እኛ በአዲስ ነገር እየጠበቅን ነው። የሌላ ጭንቀት የምር በጣም ከባድ ነው። እንደዚህ አይነት በውሸት የምታሰራጩ የምር ወይ ለፎሎ ወይም ለሆነ ነገር ብላችሁ ከሆነ ተሳስታችኋል። ለቤተሰብ አስቡ። ምን ያክል ብጠሉን ነው። ብሩኬ እንዲህ ራሱን ችሎ የሚዲያ ድምቀት ስለሆነ ነው። ወላኬፍ በጣም ያሳዝናል። የምር የዚህን ያክል ሰው ጥላቻ እኔ እንጃ ብቻ ይገባል ነው እና ብርኪ እንኳንም ሰላም ሆን አልহামዱሊላ ደህና ነኝ ብሏል ማለት ነው አታስቡ ወዳጆቻቸው ጥላትም መንገድ መልካም መቃጠል ግን እንደ ሰዎች የምር የራሳቸውን ያደርግላቸው ደሞ ለህግ ቢቀርቡ የምር እውነት ከሆነ እንዲህ አይነ ሰዎች መታለፍ ይደባቸው በቻናልም ከሆነ እንደዚህ የሚያስተላልፉት የምር ቻናላቸውን ሪፖርት ማድረግ ነው ሪፖርት ማድረግ ነው የምር አይሚና ብርኪ ይዋህናቸው ብቻ ፈጣሪ አላ የጠበቃችሁ፣ የዋህነታችሁን ልባችሁን አይቶ ማለት ነው። እንደ ሰው ክፋት ቢሆን እኮ መተንፈስም አንችልም። እንኳን እናንተን ማንም ቢሆን ሰው ሁኖ ጥላት አያጣምና፣ ብቻ አላ የጠብቃችሁ። በልኬ እንኳንም ሰላም ሆንክ። የምር ቤተሰብ ሲያይ እንዴት ነው የሚሆነው ብላቸው አስቡ። አንድ ነገር ሲሰሩ የምር ያላችሁ እንደዚህ አይነት ያደረገው ሰውዬ መሆንህ ነው። ግን በሰላም ነው፣ ጤናህ ጥሩ ላይ ነው። ኧረ የምር በጣም ይከብዳል። እዚህ ድረስ ሰውና ትትሎ ምቀኝነትና ሕስደት ምንም አያሳድግም፣ ያሳጥራሉ። እድሜንም ሆነ ጠርጽቅንም ቢሆን ያሻሻል እንጂ ምንም ጥቅም አይልባቢስ ነው። ብቻ አለ ልባችንን ያስተካክልለት። ስብሀናላ አለት እንዲህ አይነት ከምቀኝነት ይጠብቃል የምር በጣም ያሳዝናል የዛሬው ቪዲዮ እራሱን አይተው የደነገጠ ብዙ ሰው ይኖራል የስራህን የምር መቼም ለስራ እንዳልሆነ ተስፋ እናደርጋለን ሀይሚዬ ሌላ አጀንዳ ለመክፈት ከሆነ የምር እንደዚህ አታደርጊም ብዬሽ ነው የማስበው ሀይሚዬ የቡባ ነገስ ብቻ ማለት ነው ጨረቃዎቻችን ወደፊት የግድያ ማለት ነው እና ብሩኬ እና ሀይሚን ለመለያየት ስለት የገቡት ሰዎች ናቸው ብዬሽ ነው የማስበው። እንደዚያ ያወሩት አላህ ሙስታ ሰው በነፍሱ ለነፍሱ ባልሆነ ላይ መርከም ነው ይባላል። ይሄ እና ሀይሚና ቡቡ መቼም አይለያዩ ማትርከሙ እንሻአላህ በቅርብ አዲስ ነገር አለ ብሏል ብሩኬ። ትናንትና እኛ ያንን ስንጠብቅ ብለን ሌላ ጭንቀት፣ አስደንጋጭ ነገር ነው የምር እና ብቻ አልሀምዱሊላህ ሰላም ስለሆንክ ብሩኬ ክፋይንካ የእናቱ ልጅ የምር ለቤተሰብ መደወል ግድ ነው። አረጋጓቸው። ኧረ በጣም የሚያሳዝን ነው የምር። እኔ ማመና ያቃቴ በጣም ደንግጫለሁ። በሰዓቱ መወላይ ቋንቋ ነው ስላወቅናችሁ ብቻ፣ ቤተሰብ ደግሞ ምን ያክል እንደሚደነግጥ አስቡት። የምር እና ሙሽዬ፣ ትናንትና ራሱ ሽማግሌ ሊላክ ነው ለብሩክ፣ ሽማግሌ ልንልክ ነው ስንል ሲሉ፣ ፍጼና ሀብትሽ ልጄ መሆኗል ነው ያለችው እናትና የምር እናትና ቤተሰብ ያላችሁ ተሳሰቡ፣ አስቡ ማለት ነው። የምታወሩትን ፖስቱ ነገር ወቁ። ይቅርታ አጠፋው። እንደዚህ ባታደርጉ ጥሩ ነው። ለሰው ጥሩ ተመኙ። እንኳን ለጨረቃዎቻችን በተለይ ለብሩኬ የምር እና ወይም በስኬት የበለጣችሁ እንደሆነ እንጂ ብሩኬ ክፉ አስቦ ወይም ክፉ ሰርቶ አይደለም፣ ለሰውም ክፉ አይደለም ብላለች ሀይሚዬ። ያው ሁን የምር እንኳን አንቺኛ ካሜራ ላይ እያየ ነው ነው ብቻ የልብህን አይቶ ፈጣሪ አለህ ይጠብቅህ። ፈጣሪ ካለህ የሰው ምንም ቢያስብ አይጥልም። መስሏቸው ነው ለጊዜው እንጂ ማለት ነው። ራሳቸው አጀንዳ ፋታሽ እያሉ ለሁሉም ለሚዲያ ለሁሉም እና